ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ለአያኛ ጊዜ በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳና ከተማ እየተከበረ በሚገኘው የብሔር ብሔረሰቦችና ሕዝቦች ቀን ላይ ጠቅላይ ሚኒስትር አብይ አሕመድ ንግግር አድርጓል። በዚህም ኢትዮጵያዊነትና ኢትዮጵያ በህብር ባህል የሚኖርናም የሚጸና መሆኑን ገልጸው የአንዱ ማንነት ለሌላው ሀብቱና ውበቱ በመሆኑም ሁሉም በእኩልነት የሚኖርባት ሀገር ናት ብለዋል። ያንዳችን ለሌላችን ውበት ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች ዓይን ተያይተን በመደመር እሳቤ የበለፀገች ኢትዮጵያን ለልጆቻችን እንድናሻገር አደራ ልላችሁ ወዳለሁ። በአባቶች ደም የተወረሰውን ነጻነት በብልጽግና ማረጋገጥ ይገባል ያሉት ጠቅላይ ሚኒስትሩም የከተሞች እድገት፣ የግብርናው መዘመን፣ ከቱሪዝምና ከማዕድን ሀብቶች መጠቀም በመጀመራችን የብሔር ብሔረሰቦችና ሕዝቦችን ቀን ስናከብር ኢትዮጵያን ለማጽናት ዳግም ቃላችንን የምናድስበት መሆን አለበትም ብለዋል። ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ በሆሳና ከተማ ተገናኝተን ዳግም ቃል ኪዳናችንን ለመጠበቅና ለማጽናት መላው የኢትዮጵያ ልጆች በዚህ ጀግና ህዝብ ፊትና በሆሳዕና ከተማ ዳግም ተገናኝተን የጀመርነውን ለመጨረስ፣ ያልጀመርነውን ለመጀመር ኢትዮጵያን ለማጽናት በጋራ እንድንቆም በድጋሚ ጥሪዬን አቀርባለሁ። ብልጽግናን ለማረጋገጥ ተግቶ መስራት ይገባል ሲሉ ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ ችግሯን ብቻ ሳይሆን ያላትን የማደግ እድል በመመልከት በጋራ ለብልጽግናዋ መረጋገጥ መስራት ይገባል ሲሉም ጠይቀዋል። ችግሯን ብቻ ሳይሆን አቅሟን፣ ከኢትዮጵያ መቀበል ብቻ ሳይሆን ለኢትዮጵያ መስጠት፣ ብዙ እጆች በትብብር ካልሰሩ እህል ዳቦ መሆን ስለማይችል በትብብር መንፈስ በብዙ ትጋትና ልፋት አዲስ የታሪክ ገጽ ለኢትዮጵያ ለአፍሪካም ብርሃን የሚሆን የብልጽግና ጅማሮ በእኛም በሌሎችም የሚታመንበትና ለትምህርት የሚውል ዳግም አድዋ በኢትዮጵያ ይከበር ዘንድ ዛሬ አፍሪካ የምትፈልገው ብልጽግናን ነውና በልጽገን ለማበልጸግ በጋራ እንድንሰራ በድጋሚ በታላቅ ትህትና አደራ ልላችሁ እፈልጋለሁ። ህብረ ብሔራዊ አንድነታችንን በማጠናከር የኢትዮጵያን ብሔራዊ ጥቅሟን በማረጋገጥ ሁለንተናዊ ብልጽግናን ለትውልድ ማውረስ ይገባል ሲሉም ጠቅላይ ሚኒስትር ዐቢይ አሕመድ ገልጸዋል። እኛ ኢትዮጵያውያን ህብረ ብሔራዊነትን እያጠናከር በገዥ ትርክት አቃፊ በሆነው እሳቤ እየተሸመን በተቋማዊ ለውጥ የሀገር ግንባታና የሀገረ መንግስትን ማጽናት ጅማሯችንን እያጎለበትን ብሔራዊ ጥቅማችንን በስልት፣ በብቃት፣ በውጤትና በጥበብ እያሳካን ሁለንተናዊ ብልጽግናን እያረጋገጥን የተዋበች፣ የላቀች፣ የጸናች ሀገር ለልጆቻችን ማስረከብ እንድንችል ዛሬ የተሰጠን ታላቅ የእድል ቀን ነውና እንድንጠቀምበት አደራ ልላችሁ እወዳለሁ። ኢትዮጵያውያን የባዳ የክፋት እሳቤን በመከላከል ሰላምን ማጽናት ይገባቸዋል ሲሉም ጠቅላይ ሚኒስትሩ አክለዋል። መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የእኛን መሻት ለማጨለም ሲነሳ፣ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ብዙ ተስፋ ያላት እድገት እያስመዘገበች ያለች ሀገር በመሆኗም ማንኛውም ፈተና ከብልጽግና ጎዳና ወደኋላ አይመልሳትም ሲሉም ጠቅላይ ሚኒስትር ዐቢይ አሕመድ መልእክታቸውን አስተላልፈዋል።